ኤደን እንግዲህ ስለ ቲናና ስለ ዳኒ ስላላቸው ግንኙነት ከካሌብ ጋር ሁሉን ነገር አውቃለች በጣም ተናዳለች። እኔ እኮ እድሜ ዘመኔ ስጠብቀው ሳምነው ነበር፣ እንደዚህ እንዴት ያደርገኛል? በጣም ተናዳ ካሌብን ጥላው ትሄዳለች። ትሁትን እንግዲህ ካሌብን አላምን ስላለች ኤደን ትሁትን ጠይቃታለች። ትሁትም አዎ እሱ የነገረሽ እውነት ነው ስትላት በጣም በጣም ታዝናለች። ሰላም ጤና ይስጥልኝ። ውድ እና የተከበራችሁ ውድ የቻናል የተከታታዮች በሀገርም በውጭም ያላችሁ ሰላም ብያለሁ። እንደ የሰዓት አቆጣጠራችሁ ሰላምታ ይድረሳችሁ። የደረሳችሁ እንዴት ናችሁ? ደህና ናችሁ ወይን? እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም ሰላማችሁ ብዙ ትረፍሽ ይበልኛል። ዛሬም እንደተለመደው ልብ አንጠልጣይ የሆነው ድራማ የግፈኛዋ ሚስትና የሰራተኛ ፍጥጫ ቀጣዩን ክፍል እጅ የላችሁ መጥቻለሁ እስከ መጨረሻ ድረስ ትከታተሉ ዘንድ በአክብሮት እጋብዛለሁ። ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ባለፈው ክፍል ላይ ካሌብ ዳኒን ከቤት ላይ ያስወጣው ሲል ዳኒም በንቀት ስላናገረው እበቀለዋለሁ እንዳለ እንግዲህ ያለውን እውነታ ለኤደን ዘርግፎላታል። ኤደንን እንግዲህ ቀጥሮ ዳኒና ቴና እህትና ወንድም ሳይሆኑ ፍቅረኛሞች ናቸው። እኔም ይህንን ለማወቅ ብዙ ጊዜ ፈጅቶብኛል ራሴን እንደ ሴት ቀይሬ ነው እነሱ ፍቅረኛሞች እንደሆኑ በገዛ አልጋ ላይ የያዝኳቸው ብሎ ሲነግራት ኤደን ማመን ነበር ያቃታት። በጣም ነበረ ግራ የተጋባችው። በጣም ትደነግጥና፣ በቃ ከዚህ በላይ መስማት አልችልም፣ ከዚህ በላይ ከሰማሁ መቋቋም አልችልም፣ አሁን መሄድ አለብኝ ብላ ካሌብን ትታው ትሄዳለች። ካሌብም እንግዲህ የእሷን የዳኒንና የቲናን ነገር ለኤደን እንደነገራት ለአባትየው ሲነግረው አባትየው አታድርገው። አይ አድርጌዋለሁ፣ ገና ይሄ ጅማሬ ነው። እንደዛ እንዳሾፈብኝ አለቀው እበቀለዋለሁ እያለ ይነግረዋል። ካልክሽ ግን እንደዚህ ማድረግ አልነበረብህም ብሎ የካሌባ አባት በዝምታ ያልፈዋል። ከዛም እንግዲህ ትሁትን አንድት ነገር ላስቸግረሽ፣ ምንድነው አባይ እራት ልጋብዛችሁ አስቤያለሁ። ታዲያ ይሄ እኮ አሪፍ ነው፣ ግን እራቱን ምን በተመለከተ ነው ስትለው ያስረዳታል አንደኛ ቲና እና ዳንኤል ለማናደር ነው። ከዛ እንግዲህ ትሁት ፏ ብትንብላ ልብስ ለብሳ እንግዲህ ስትመጣ ቲና በጣም ትናድዳለች። ከዛም ብሎ ካሌብ ትሁት ልብስሽን ቀይሪ፣ እኔ እንኳን የምቀይረ የለም እንደዚህ ነው የሚሄደው ብሎ ተነሽ፣ መስተዋከል የለሽ መኝታ ቤት ገብተሽ መየት ትችያለሽ ሲላት ቲና እንግዲህ መላ ሰውነት ይቀያየራል። በንዴት በቅናት ታብዳለች። እዛው አጠገቡ ቁጭ ብላ እንግዲህ እሺ በቃ ቀይሬ ልምጣ። ዳኒ የካሌብን አባት እራቱ ታዲያ እኛንስ አያካትትም እንዴ? ብሎ ሲጠይቃቸው እናንተም ትጋበዛላችሁ ግን ሁሉም በፕሮግራም ነው። የዛሬው ፕሮግራም ከእነ ትሁት እና ከካሌብ ጋር ነው። እናንተም ትጋበዛላችሁ በተራችሁ ሲለው እሺ አባዬ በቃ ብሎ ዳኒ መልስም አልሰጠን። ትሁት ፏ ብትንብላ ስትመጣ ቲና እምትገባበት ይጠፋል። በጣም ትናደዳለች። እንደ ትሁት በጣም አምሮብሻል፣ ነይ በይ፣ ቁጭ በል ውስኪ፣ ፎቶ ላንሳችሁ ማስታወሻ ብሎ የካሊብ አባት ካሊብንና ትሁትን ፎቶ ያነሳቸዋል። ቲና በአይን የሚገደል ቢሆን ትገድላቸዋለች፣ ነገር ግን አይን መግደል አይችልም። ፎቶውን አንስቶ ከጨረሰ በኋላ እንግዲህ ተያይዘው ወደ እራት ፕሮግራማቸው ይሄዳሉ። ራት ፕሮግራማቸውን እንግዲህ ሲወጡላቸው ይህቺብሽ ጭራሽ ጭራሽ ተነሽና ልብስ ቀይር ይላታል። ፊት ታዲያ አንቺ ምን ቤት ነሽ ሲላት፣ ዳኒ እንዴት ገና እኮ አልፈታሁትም ባሌ እኮ ነው እያለች ስትለው፣ ባሌ ቅጡም ባሌ ያቦካሹን መልሰሽ ማስተካከል አትችይም። ምንድነው እንደዛ ምትለኝ ቆይ አንተም ጥቅም ነበር እንደምትፈልገው ስትለው ዳኒ ጥሏት ካጠገቧ ይሄዳል። ከዛ እንግዲህ ኤደንም ወደ እነሱ ከነሱ ጋር አት ፕሮግራም ላይ እንደነበረች ቲና ለዳኒ ስትነግረው፣ በፍጹም እዛን ነበረች። አንተ እንዴት አወክ? ስትለው አይ መሽቷል ብዬ ነው። ይችን ልጅማ እኔ መቆለፍ አለብኝ። ኤደንን ከቆለፍሽ እኔ ደግሞ አንቺን ቆለፍ? ፈልሰፍ ምን እኔን በሷ ቆልፈኝ አይ ብሎ ጥሏት ይሄዳል። ምክንያቱም ቴና ምንም የምታውቀው ነገር የለም። ዳኒ የእሷን እና የእሷን እንደሆነ ብቻ ነው የምታውቀው። ከዛን እንግዲህ ያው እየዘላበደ ኤደንን ያገኛታል። ኤደን እንግዲህ ሊሰማ ሲጠጋ ፊት ትነሳዋለች። እንዴ ሚስቴ፣ ናፍቀሽኝ እኮ ነው የመጣሁት። ናፍቀሽኝ ላገኝት ስመጣ ለምን ሆነሻል? ቆይ ለምንድን ነው የተፈጠረውን ነገር ማትነግሪኝ ምንድን ነው? ምንድን የተፈጠረው? ምንም አልተፈጠረም። በጣም ደህና ነኝ። በቃ አሁን መሄድ እፈልጋለሁ። መሄድ አለብኝ? ብላ አጎጥጣው ገላምጣው ጥላው ትሄዳለች። እሱም በነገሮች በሷ መቃየር ግራ እየተጋባ ወደ ካሌብ አባት ያመራል። የካሌብን አባት ይጠራና ኤደን ተቀይራብኛለች። ቆይ ምንድነው? ምን አድርጌ ነው እሷ መልካምና ጥሩ ልጅ ናት። ስለዚህ ምን ሆና እንደተቀየረች ምን አጉድለህባት እንደሆነ እሷ ነው ጠይቃት፣ እሷው ትነግራለች ትለዋለች። ከዚ እንግዲህ ኤደን ያለውን እውነታ ከካሌ ብቻ ላምስላለች። ትሑትን ጠርታ ትጠይቃታለች። ትሑትም እንግዲህ ያለውን እውነት ትነግራታለች። አባትየውም ታሞ ሲያሰቃዩት ጭምር እንደሆነ ተነግራታለች። ነገር ግን ይሄ ሁሉን እውነታውን መደበቅ አልችልም። ዳኒ በጣም ይወድሻል፣ በጣም ያፈቅርሻል። ይሄንን ግን መካድ አልችልም። እንዴ ከሌላ ሴት ጋር መተኘት ነው እንዴ መውደድ ማለት? ከሁሉም እኮ እምነት ይወልጣል። ትሁት ስትላት አዎ ልክ ነሽ። ይሄን ሁሉ ነገር የሚያደርገው እሱ በአቋራጭ ገንዘብ አግኝቶ ከአንቺ ጋር መኖር ስለሚፈልግ ነው ስትላት። እሺ የሌላ ሰው ህይወት አበላሽቶ ነው ከእኔ ጋር መኖር የሚፈልገው ስትላት፣ እንግዲህ አላውቅም። እኔም አውቀው። እንደሚወድሽ ብቻ ነው። እንደሚወድሽ ግን አትርሺ። ይሄን መካድ አልችልም ምክንያቱም ከእውነቱ መሸሽ አልችልም ብላ አስረግጣት እነግራታለች። አባትየውም የካሌብን አባት ታገኘውና ና ለምን እንዳልነግራት ስትጠይቀው ልነግርሽ እኮ ሞክሬያለሁ፣ አይንሽን እንድትገልጪ ደጋግሜ አስረድቼሻለሁ። በሀሳቧ ትዝ ሲላት ብዙ ቀን ሊነግራት ሞከረው አይኗን እንድትገልጥ ያሳያት ያመለከታት ለካ እኔ ነበርኩ ያልነቀውት ገኔ ካነው ጥፋቱ ብላ አምናለች። ካሌብም እንግዲህ እንዴት ሆኖ እንዳወቀ የኔት ከመስሎ ራሳቸው ራሱን ቀይሮ በደንብ ባይኑ ሳይ አረጋግጦ አምኗል። ከዛም እንግዲህ አንድ ቀን ሊገላቸው ቢሎ ይዞ ሲገባ ነው ከዚህ በላይ መቋቋም እንደማይችል አምኖ የዛ በቃኛ ነው። ስለዚህ ለዛ ነው ቲና ደግሞ ደጋግማ ፍቺኝ ቢላት አልፈታህም እያለች እያስጨነቀችው ነው። ትሁትም እንግዲህ ከዚህ በላይ እኛም ሳንናደድ እነሱን የምናናደድበት ነገር አግኝተናል፣ ግን ይሄ ነገር ቢያበቃ ደስ ይለኛል ስትለው ካሌብን፣ አዎ አሁን አልናደድም፣ ምናልባት አልፈታህም ብላ ትንሽ ብታዝገኝ ነው፣ ሌላ ምንም አታመጣም፣ ምንም አታገኝም ብሎ ለትሁት ይነግራታል። ቲኖ እንግዲህ ዳኒን አሁንም በተስፋ ትሞላለች። የአቦካሹን እንዲተቅሽ ተስተካኪ ተረጋጊ ተረጋጊ ያልኩሽ ለዚህ ነበር። ከዚህ በኋላ ምንም ነገር አታገኝም። ዓይንሽ እያየ ሁሉን ነገር እያጣን ነው። ሁሉን ነገር ስትል፣ በፍጹም ተስፋ እየቆረጥክ ነው እንዴ? እስካሁን ድረስ ተጉዘንማ፣ በፍጹም ተስፋ አንቆርጥም። የሆነ ነገር ሳንይዝ ከዚህ ቤት አንወጣም ብላ ትነግረዋለች።